የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። መንግስት አዲስ የሪል ስቴት አዋጅ አጸደቀም። በይዞታ ማስተላለፍና የካሳ ክፍያ አሰራር ላይ ያሉ ችግሮችን ለመፍታት ተወሰነም። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ሪፖርት አመላከተም። በኢትዮጵያ በጦርነት የቆሰሉ ሰዎችን ለማከም የመድኃኒትና የባለሙያ እጥረት ማጋጠሙ ተገለጸም።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 በኢትዮጵያ በጦርነት የቆሰሉ ሰዎችን ለማከም የመድኃኒትና የባለሙያ እጥረት ማጋጠሙ ተገለጸ። በአማራና በኦሮሚያ በሚካሄዱ ጦርነቶች የቆሰሉ ሰዎችን ለማከም የባለሙያና የመድኃኒት እጥረት ማጋጠሙን ቀይ መስቀል ኮሚቴ ገልጿል። ዓለም አቀፉ የቀይ መስቀል ኮሚቴ ትላንት ይፋ ባደረገው ሪፖርት በአማራና በኦሮሚያ ክልሎች ባለው ግጭት በርካቶች መቁሰላቸውን አስረድቷል። በጥይትና በሌሎችም መሳሪያዎች ከባድ ጉዳት ያጋጥማቸው እነዚህን ዜጎች ለማከም የቀዶ ጥገና ስፔሻሊስቶችና የመድኃኒት አቅርቦቶች ክፍተት በመኖሩ ሲሆን የበርካቶች ህይወት አደጋ ላይ መውደቁንም አስረድቷል። ይህንን ችግር ለመቅረፍ በሁለቱ ክልሎች ለሚገኙ የጤና ባለሙያዎች በጦርነት የቆሰሉ ሰዎችን ቀዶ ጥገና ማድረግ የሚቻልበትን ስልጠና መስጠቱን ገልጿል። ኮሚቴው እንዳለው በአዲስ አበባ አለርት ሆስፒታል የተሰጠው ይህ ስልጠና በሁለት ዙር የተከፈለ ሲሆን በመጀመሪያው ዙር ከኦሮሚያ ክልል አዶላ መንዲና ሻምቡ ሆስፒታሎች የተወጣጡ የቀዶ ጥገና ባለሙያዎች የሰለጠኑ ሲሆን በሁለተኛው ዙር ደግሞ ከደባርቅ ፍኖተ ሰላምና ወልዲያ ዩኒቨርሲቲ የመጡም ባለሙያዎች ስልጠናውን ተከታትለዋል ተብሏል። ቀይ መስቀል በተጠቀሱት ሆስፒታሎች ለሚገኙት ማዕከላት አስቸኳይ ቀዶ ጥገና ለማድረግ የሚያስችሉ ቁሳቁሶችን ድጋፍ ማድረጉንም አስረድተዋል። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ሪፖርት አመላከተም። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃ ስትይዝ ከዓለም 53 ተኛ ደረጃ ላይ መቀመጧን ሪፖርት አመላክቷል። የዓለማችን ትልቁ የኑሮ ውድነት የመረጃ እውቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት የደህንነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛው ነው። በሀገሪቱ የሚታየው ሸቀጦቹ ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት መሆኑም ተገልጿል። ይህም በተለይ በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጫቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉን ኤፒኤ ኒውስ ዘግቧል። አድማጮቻችን የተቋሙን የኑሮ ውድነት ሪፖርት እንዴት ይመለከቱታል? በእያንዳንዳችን ላይ ያለው ጫና ምን ይመስላል? በአስተያየት መስጫ ላይ ሀሳባችሁን አጋሩም። የሪል ስቴት ቤት ገዢዎችን መብት የሚያስጠብቅ አዋጅ ጸደቀም። የሪል ስቴት የቤት ግንባታ ዘርፍን ለማሳደግና ቤት ገዢዎችን ከማጭበርበር የሚጠብቅ አዋጅ መጽደቁን የከተማና መሠረተ ልማት ሚኒስትር አስታውቋል። ሚኒስተር መስሪያ ቤቱ ከቤት ልማት ጋር ተያያዥነት ያላቸውን ህጎች በማውጣት መመሪያዎችን የማዘጋጀት ስልጣን እንዳለው የከተማ መሰረተ ልማት ሚኒስቴር ዴታ ኤለን ደበበ ገልጸዋል። በመሆኑም በሪል ስቴት የቤት አልሚዎችን በተመለከተ የገዢዎችን መብት መጠበቅ የሚያስችል ዝርዝር ህግ ማዕቀፍ መዘጋጀቱን አስታውቀዋል። የሪል ስቴት የቤት ግንባታ ዘርፍ ከዚህ ቀደም በተለያዩ ህጎች ሲዳኝ እንደነበር ያስታወሱት ሚኒስቴር ዴታዋም ራሱን የቻለ ህግ ባለመኖሩ ክፍተቶች እንዲፈጠሩ ምክንያት እንደነበር ገልጸዋል። አክለውም በዚህ ምክንያት በአግባቡ ለመዳኘት አስቻይ ሁኔታ እንዳይፈጠር ምክንያት ስለመሆኑ እንዲሁም የሪል ስቴት ዘርፉ ከዚህ በላይ እንዲያድግ ስለማድረጉ ተናግረዋል። በመሆኑም ከሪል ስቴት አልሚውና ከቤት ገዢው የሚጠበቁ ግዴታዎች ምንድናቸው የሚለውን የሚመለከት ዝርዝር የህግ ማዕቀፍ መውጣቱን ጠቁመዋል። በይዞታ ማስተላለፍና የካሳ ክፍያ አሰራር ላይ ያሉ ችግሮችን ለመፍታት ተወሰነ። በአዲስ አበባ ከተማ ውስጥ በይዞታ ማስተላለፍና የካሳ ክፍያ ረገድ ያሉ ችግሮችን ለመቅረፍ ጥረት እንደሚደረግ ተገለጸ። ይህ ውሳኔ የተላለፈው የፌዴራል ቤቶች ኮርፖሬሽን እና የአዲስ አበባ ከተማ አስተዳደር የጋራ ኮሚቴ የስራ አፈጻጸም በተገመገመበት መድረክ ነው። የፌዴራል ቤቶች ኮርፖሬሽን እና የአዲስ አበባ ከተማ አስተዳደር የጋራ ኮሚቴ የስራ አፈጻጸሙ የሁለቱም አካላት ከፍተኛ የስራ ኃላፊዎች በተገኙበት ተገምግሟል። የጋራ ኮሚቴው የጋራ መግባባትና ውሳኔ በሚያስፈልጋቸው ጉዳዮች ላይ ውይይት አድርጎ የመፍትሄ አቅጣጫዎች አስቀምጧል። ኮሚቴ አከናወናቸው ተግባራትም የአዲስ አበባ ከተማ እንቅስቃሴ ምቹ ሁኔታ እየፈጠረ እንደሆነ ነው ተገመገመው በኮሪደር ልማቱ የታየው ትብብር እንደ አብነት በጥንካሬ መገምገሙን የፌዴራል ቤቶች ኮርፖሬሽን አስታውቋል። በይዞታ ማስተላለፍና በካሳ ክፍያ ረገድ ያሉ ችግሮችም የጋራ ኮሚቴው ለመፍታት ስምምነት ላይ ደርሷል። የፌዴራል ቤቶች ኮርፖሬሽን ይዞታ የህዝብና የመንግስት ሀብት በመሆኑ በጋራ መጠበቅ እንደሚያስፈልግ የጋራ ኮሚቴው አጽኖ ሰጥቶበታል። ልማትና የላቀ ህዝብ ተጠቃሚነትን መሰረት ያደረገ የጋራ ውሳኔዎች በመወሰን የአዲስ አበባ ከተማን በጋራ ለማልማት ትኩረት እንደሚደረግ ነው የጋራ ኮሚቴ የገለጸው በሁለቱ አካላት ባለው የእርስ በርስ አገልግሎት አሰጣጥ ዙሪያም ሰፊ ግምገማ ከተደረገ በኋላ ማሻሻያዎችን ለማድረግ ስምምነት ላይ ተደርሷል። የጋራ ኮሚቴው ጥምር የቴክኒክ ኮሚቴው ተጨማሪ ስራ በሚጠይቁና ያልተፈቱ ችግሮችን ለይቶ እንዲያቀርብ አቅጣጫ በማስቀመጥ ግምገማውን ማጠናቀቁ ተገልጿል። የትግራይ ክልል ቢሮዎች ተዘግተው እንደሚውሉ ታወቀም። ዛሬ ማለትም አርብ ሰኔ 13 ቀን 2017 ዓ ም የትግራይ ክልል ቢሮዎች ሁሉም ዝግ ነው ይውላሉ ተባለም። የትግራይ ጊዜያዊ አስተዳደር ካቢኔ ትናንት ባስተላለፈው ውሳኔ ሁሉም የትግራይ ቢሮዎችና አገልግሎት ሰጪ ተቋማት ለዛሬ ዝግ እንደሆኑና ሁሉም የክልል ነዋሪ የአክል ወይም ደግሞ በቃ በሚል መሪ ቃል የተጠራውን ክልል አቀፍ ሰላማዊ ሰልፍ ተቀላቅሎ በተለያዩ መጠለያ ጣቢያዎች ተጠልለው ለሚገኙ ተፈናቃይ ወገኖች ድምፅ እንዲሆን ውሳኔ ማሳለፉ ታውቋል። ውሳኔው የተላለፈው ጽላል ሲቪል ማህበረሰብ ምዕራብ ትግራይ በመባል የሚታወቀው እና የወልቃየት ተፈናቃዮች ወደ ቀያቸው እንዲመለሱ አላማ አድርጎ የሚሰራ ሲቪክ ድርጅት ባቀረቡ ጥያቄ ነው ተብሏል። በትግራይ ክልል የሚገኙ ተፈናቃዮች የፖለቲካ መቆም መሪያ ሆነዋል የሚል ሪፖርት በቅርቡ መውጣቱ ይታወሳል። በህዋትና በፌዴራል መንግስት ከዚህ ቀደም በተደረጉ ውይይቶች ሁሉ ተፈናቃዮች ጉዳይ አጀንዳ ሳይሆን ቀርቶ አያውቅም። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዚዳንት የሆኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም በዚህ ጉዳይ የህወሓት አመራሮችን ሲኮንኑ ይደመጣል። ዛሬ የሚደረገው ሰልፍ ለተፈናቃዮች ዘላቂ መፍትሄ እንዲሰጥ የሚጠይቅ ሲሆን በተለይ በወልቃይት ጉዳይ ከአማራ ክልል ጋር ያለውን ውጥረት ሊያጋግል ይችላል ተብሏል። ቲክቶከሮቹ እነ ጆን ዳንኤል ፍርድ ቤት ቀረቡ።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 ቤቱ በችሎት ውሎ ዳኞች ባለመሟላታቸው ጉዳዩን ማየት እንዳልቻለና ለሰኔ 18 ቀን ተለዋጭ ቀጠሮ እንደሰጣቸው ለማወቅ ተችሏል። ዮሐንስ ዳንኤል ወይም ጆን ዳንኤል አማኑኤል፣ መወጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባ፣ የሊዲያ ነፃነትና ሌኒ ክንፈ የተባሉ ስድስት ተከሳሾች የኢትዮጵያ አየር መንገድ ደህንነትን አደጋ ላይ ለመጣል ተንቀሳቅሰዋል በሚል የቀረበባቸው ክስ ላይ የወንጀል ድርጊት እንዳልፈጸሙና ጥፋተኛ እንዳልሆኑ ከዚህ ቀደም ለችሎት መናገራቸው ይታወቃል። ከእነዚህ ተከሳሾች ውስጥ የሊዲያ ነጻነትና ሌኒክንፈ የተባሉ ተከሳሾች በዋስ መለቀቃቸው ይታወሳል። ስለ እስራኤልና እና ኢራን ጦርነት በኢትዮጵያ ውስጥ የተሰጠው መግለጫ እያነጋገረ ነው። ከባለፈው ሳምንት አርብ ጀምሮ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የሚፈጽመውን ጥቃት ለመመከት እንዲሁም ሉዓላዊነቷን እና ሕዝቧን በሙሉ አቅሟ ለመጠበቅ ኢራን ዝግጁ ናት ሲሉ በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክባር ረዛኢ ተናግረዋል። አምባሳደሩ ትላንት በአዲስ አበባ በሰጡት መግለጫ ኢራን ከእስራኤል ጥቃት ራሷን የመከላከል ተፈጥሯዊ መብቷን ትጠቀማለች ብለዋል። እስራኤል የተባበሩት መንግስታት ድርጅት ቻርተርን አንቀጽ 24ን በመጣስ በሉዓላዊቷ የኢራን እስላማዊ ሪፐብሊክ ላይ ጥቃት ፈጽማለች። ኢራንም በመንግስታቱ ድርጅት ቻርተር አንቀጽ 52 መሰረት ራሷን የመከላከል መብት አላት። በዚህ እኛ ጦርነቱን አልጀመር ነውም፣ ነገር ግን ህዝባችንና ሀገራችንን ሙሉ አቅማችን በመጠቀም ለመጠበቅ ዝግጁ ነን። የእስራኤል ጽዮናውያን አገዛዝ የኢራንን ሰላማዊ የኒውክሌር ተቋማትን የጥቃት ኢላማ አድርጓል። በኒውክሌር ተቋማት ላይ ጥቃት መፈጸም በአካባቢው ላይ የሚያደርሰው ጉዳትም ለሁሉም ግልጽ ነው ብለዋል ተደርጓል ሆስፒታሎች ብሔራዊ የሬዲዮና ቴሌቪዥን ህንፃ የመኖሪያ ቤቶችና ንጹሐን በእስራኤል ጥቃቶች ኢላማ ተደርገዋል ያሉት አምባሳደሩም የሶስት ወር ህጻናትንና ነፍሰ ጡር ሴቶችን ጨምሮ በርካቶች መገደላቸውን ጠቁመዋል የእስራኤል አገዛዝ ጥቃት የሰነዘረው ኢራንና አሜሪካ በኒውክሌር ጉዳይ ላይ ለአምስት ዙር ያክል ድርድር እያደረጉ ባለበት ወቅት ነው ይህም ማን ሰላም ፈላጊ ማን ጸብ አጫሪ ነው የሚለውን በግልጽ ያሳያል ብለዋል